እህት ወንድሞች እንደምን አላችሁ ሰላም ናችሁ ወይ ከኔ ጋር ሰላም ሁሉ መልካም አልሐምዱሊላህ ረቢል ዓለሚን ዛሬ ደግሞ በተለየና ለየተባለ ቪዲዮ ነው የመጣሁት ሀባይቤ ዛሬ እኔን ውስጤን ሁሌም የሚያውቀኝ አላህ ሱብሓነሁ ወተዓላ ለምን ዓላማ እንደፈጠረን እያወቅን በሌላ መንገድ የምንሄደው ሱብሓነ አላህ አላህ የፈጠረን ለአንድና ለአንድ ነገር ነው። እሱም ለተውሂድ እሱን አንድ አድርገን ልናመልክ ነው የፈጠረን። ግን አሁን የሚያሳዝን ነገር ምንድን ነው? ከራሴ ጀምሮ ሀቂቃ ድኑን በጎን ትተናዋል። ሀቂቃ ይችን ጠፊ የሆነችውን አዱንያ ተመስከናል። የዘናትልሞጆጀናታል ሱብሀነ አላህ እና ለምንድን ነው ይህን ቪዲዮ የሰራሁት? አስቤበት ውርጃ አስቤ ነው። በነገራችን ላይ ግን እኔ ብቻ ይመስለኛል ከዲኑ ያፈነገጥኩት፣ ግን ሁላችንም አፈንግጠናል። ሚዲያ ላይ አፍጠን ማለት ነው ሚዲያ ላይ አፍጠን ዲናችንን ወደ ጎን ትተነዋል። እና ይሃባይዲ ወደ ተፈጠርንለት አላማ የተፈጠር ነው ለምን እንደሆነ አላህ ስብሃነሁ ተዓላ ደብዳቤ ልኮልናል ቁርአንን ያክል ረሱልንም ለዓላማት ህዝመት አድርጎ ልኮልናል። ለምን አንማረም? ለምን አንማረም? ለምን ዲናችንን አናውቅም? የራሴ ጥያቄ የራሴ ለራሴ ነው ይሄን ነገር የምለው በነገራችን ላይ ማለት ነው፣ እንደ እኔ የሆናችሁ ሁላችሁንም? ለምን ወደ ዲናችን አንመለስንም? ይቺ ዱንያ እኮ ጠፊ ናት። ዘላለም አዊ የምንኖርበት እኮ ሁለት ምርጫ አለን፣ ጀነት እና ጀሃንም። ታዲያ የጀሃንም እና የጀነት ነው የትኛው ነው እናውቃለን። ግን እዚህ ዱንያ ላይ የተሰጠን እንድብዳቤ በስነ ስርዓት አንብበን በዛ ስነ ስርዓት ብንጓዝ ወደ ጀነት መግቢያ መንገዲያችን ነው። ግን ያን እየተከታይ ነው አይደለም? ሱብሓን አላህ።